ሚዩትን አንሳ ዶክ፣ ድምጽ ይሰማል? አሁን ይሰማል። እንዴት አመሻችሁላችሁም። ቹቹ የቤት ኒክ ኔሜ ነው። ዶክተር ሶሪሳ ነው የሚባለው። ዶክተር አቤ ጋብረን ነው። ኢንተርንሺፕ የሰራ ነው አዳማ ሆስፒታል ሜዲካል ኮሌጅ። ዶክተር ሶሬሳ ፍቃዱ ነው የሚባለው አሁን ካረንትሊ እየሰራው ያለሁት አዳማ ፕራይቬት ውስጥ ነው። በዚህ አጋጣሚ ዶክተር አብይ እና ዶክተር ቢኒ ዶክተር ቢኒ ፎር ዩር ሃምብል ኤንድ ካይንድ ትሪትመንት ፎር ዩር ፔሸንትስ በጣም በጣም አመሰግናለሁ። በአካል አንተዋወቅም ግን ያው አዳማ ውስጥ ስላለን በደንብ እንተዋወቃለን። ዶክተር አብይ በጣም አንተ ዘርፈ ብዙ ነው ያንተ አይነገርም። በጣም እግዚአብሔር ይባርክ እድሜና ጤና ይስጥ ለማለት ፈልጋለሁ። አቤ በዚህ በዚህ ይሄንን አቀናጅተ ምናምን ስለተገናኘን ደስ ብሎኛል። ደቦል ዶክተር ዳኒ እንግዲህ እንደዚህ አይነት ፕላትፎርሞች ምናምን ሲመጡ እንደዚህ ዩኒቲያችን ይጨምራል። እና የሬዚደንሲ ጉዳይ ምንም ጥያቄ የለውም ያው የሆነ ጥግ መያዝ ስላለብህ የምትገባበት አይነት ነገር ሆነ አሁን ላይ። በቀደሙት ጊዜያት አሁን ሲነሮቹ ሲነሮቻችን አስተማሪዎቻችን በተማሩበት ሰዓት ያው ሲነር ህይወት ያከብድባል። አሁን ቤተሰብ ይኖራል፣ መኖር አለብ፣ መማር አለብ። ለዚህ የገንዘብ ችግር ይዘ እዛ ሰፖርት የሚያደርግ ፋሚሊ ምናምን ካለ ህይወት ይቀላል፣ ፋይናንሻሊ ማለት ነው። ሶ አሁን ኢቨን አዳማ ራሱ እየከበደ ዊዝድሩ እያደረጉ ያለበት ሁኔታ ነው ያለው። እንግዲህ አዳማ ከከበደ አዲስ አበባን ደግሞ አስቡት። ሶ ካረንትሊ እኔ በጣም የገረመኝ ላስት ይር ሐምሌ ላይ ሊጀምር ነው ምናም ተብሎ ነበር፣ ዩኤስኤምኤሊ ሴንተር ዩኤስኤምኤሊ። ይሄ አሁን 373ቷ ሐኪም ሺፍት ያደረገው ወዶት በቃ በጣም ተመስጦበት የተማረ ሐኪም ይሄን ሁሉ አመት ይህን ሁሉ እውቀት ይዞ ስንት ሰው መርዳት በሚችልበት ሁኔታ ሲነሮች አሁን እየተፈተኑ ነው። ዩኤስኤምኤል ካረንት እየተፈተኑ ነው። አሁን ዩኤስኤምኤል ሴንተር ኢትዮጵያ ውስጥ ቢከፈት የትኛው ሐኪም እዚያ አገር ይኖራል ነው ጥያቄ። አዎ፣ አንዳንዴ እንደ ዶክተር ቢኒ የመጣበት መንገድ እንዴት ነው? ከጥሩ ምንጭ ተቀዳ ዘንድ ጥሩ ሆነት ትቀጥላለ ዶክተር አብይም ታፍ የሆነ ነገር አሳልፋል። ግን ያ መቀጠል የለበትን ዛቲስ ዩር ስማርትነስ። አንተ ጥሩ መሆንን ነው የሚያሳየው። እዚህ እንደዚህ ታፍ መሆን የለበትም። አቤት አስታውስ እንደሆነ አላቅም እኔ ኢንተርንሽፕ ላይ ሀንግ ተደርጌ ነበረ። ስምንት ጋይኒ ማቅረብ ነበረብኝ። ስምንቱን ጽፌ ስወጣ ሁለት ሰዓት ተኩል ነበረ። በኮንትራት ሄድኩ፣ ሃንግ ተደረግኩ፣ ራሴን ስቼ ነበረ ምናምን ዘን ከሃንግ ነቅቼ ድጋሚ ሆስፒታል እጄ የስምንቱን ጸፉ ድጋሚ ሆስፒታል። ይሄ እንትንን ኢቫሉዌሽን ላለማበላሸት የምታደርገው ጥረት ነው እና ዋጋ ትከፍላለ። እኔ ደግሞ እንደ ማንኛችሁም አይነት መንገድ አይደለም የተማርኩት፣ ምክንያቱም እየሰራው ነው የተማርኩት። ማታ ማታ ሚድዋይ ፉኝ እየሰራው ነው ቀን ቀን ሜዲሲን የተማርኩት። እያንዳንዱ ቀን ለእኔ ስትሬስፉል ነበር፣ በጣም ከባድ ነበር። ያው ነገሮቹ እንደዚህ ሲያልፉ ታወራቸዋለን። ግን አሁን ያንን ታፍ ነገር እኔ ደግመዋለሁ ወይ አልደግመውም፣ ምንም ጥያቄ የለውም። ሶ የሆነ መንገድ ምናምን ትፈልጋለሁ እና ይሄ ነገር ሌላ ሺፍት ያደረጉ አሉ፣ አዎ አሉ። ግን ሦስት መቶ ሰባ ምናምን ነው ሺፍት ያደረገው ወይ በዚህ ዓመት። ሐኪም አይደለም ጓደኞቻችን ምንድን ነው የሚሉት? አረ ከዚህ ሀገር በምንም ማምለጥ ነው ነው የሚባለው እዚህ ይሄ ነገ እዚህ እቺ ሀገር ዶክተር ዳኒ እንዳለው ይሄ በአንድ ኦቨርናይት ምንፈታው ችግር አይደለም፣ ግን ያሳስባል። ሌላውን የማንሳትን ፈልገው በዚህ ችግር አልፎ አጋጣሚን አግኝቶ ክሊኒክም ይክፈት ሆስፒታልም ኦውን ያርግ ዘንድ ድጋሚ የሚመጣውን ሀኪም ሚስትሪት የሚያደርግ ፕራይቬት ሴታፕ ደግሞ አለ ኢትዮጵያ ውስጥ። ይሄ እንዴት ነው የሚታየው ማለት ይሄ ትንሽ አይከብድም ወይ? ትናንትና ህን ረስተህ ከዛ አንተ የመጣህበትን መንገድ ታውቀዋለህ። ያንን ታፍ ነገር አሳልፎ ነው የሚመጣው። አሁን ኑሮ ተወዷል። ፕራይቬት ስትሰራ በቀን ምን ያህል እንደምታይ፣ ምን ያህል እንደምታስገባ ምናምን ታውቃለህ። ግን እንደዛ ያለፉ ሀኪሞች ከዛ ኢቨን ሳለሪ ሲጠየቁ መንገዱ ክፍት ነው ዩካንጎ አለ ጂፒ ነፍ ነው ምናምን የሚባል ሚል አይነት ዛሬ ፎከስ እያደረግን ያለ ነው ስአርምፒን በሚመለከት ብዙ ቶፒኮች ይኖራል፣ ሌላ ቀን የምናነሳቸው። አንድ ደቂቃ እስኪ ሀሳብን ለማጠናቀቅ ሞክር። ኤአርምፒ ከዛ ሳትወጣብን። ሶሪ ኤአርምፒ ያው መማራችን አይቀርም፣ ግዴታ ነው፣ እንማራለን። ግን እባካችሁ ሲኖሮች ደግ ደጉን ማለት እንደ አባት እንደ ጓደኛ ዶክተር ቢኒ እንዳለው እንደ አባት እንደ ጓደኛ የሆነ እስሙ ዞኖ ቢቀጥል ለእውቀቱም ለሬዚደንሲውም ጥሩ ነው። ካልሆነ ቅድም ዶክተር አብይ ብሎታል፣ የጎሪጥ እየተያየ ምናምን። ምክንያቱም ፍዳንም በልተህ ትጨርሳለህ፣ ግን ከዛ ጠላት ሆነህ ነው የምትቀጥለው። እንደዛ መሆን የለበትም፣ እንደዛ መሆን የለበትም። በሱ አምስትሮንግሊ አግሪዊዛታ ዲዲያ እና አመሰግናለሁ። ቴንኪ ሁላችሁም። አቤ ቴንኪ፣ ዶክተር አቤ ይቅርታ፣ ያው አብረን ስለ ጓደኛ ስለሆነ ብ ነው። ዶክተር አቤ ቢኒ፣ ኪፕ ዩር ጉድ ጆብስ እና በጣም እግዚአብሔር ይባርካችሁ። እሺ ዶክተር እናመሰግናለን። ምናልባት ዶክተር ማስተዋል እና ዶክተር አንዱ አለም በተነሱት ሀሳቦች ላይ የምትጨምሩት ነገር ቃል አንዴ ላይ ወጥታችኋል እና የመፍትሄውን መፍትሄ ካለ